በቪዲዮ ዳርግ ወይኔ፣ በእናትህ እንዴት አድርጋ እንደያዘቻት ያት። በእናትህ አሁን ልጆች፣ አዎ በቪዲዮ ነው። እናት አያሌው እንዴት ወንድ ነው ያኛው። ትቷት ሄደ መጣ። ወይኔ እንዳይመታት እንዳይመታት! አይ ምን እንደተቀባው ሸሎ ነው ይሁን እግዚአብሔር ፍጡር። አረ ነኝ እግዚአብሔር ፍጡር። እንደዚህ አይነት ይልና፣ አረ ወጣ። አየክ ደግሞ እንትን ሲሉ ሲሸናነፉና አንተ። አዎ ልክ ነው። ወይኔ ለምን ምን ሆንኩ ብሎ ነው? ምን ሆንኩ ብሎ ነው?